ሰላም ጤና ስጥልን። የተከበራችሁ ተመልካቾቻችን፣ ይህ ከደቡብ ቴሌቪዥን የተዘጋጀ የሚቀርብላችሁ የእንግዳ መሰናዷችን እንኖ ጀምሯል። በእንግዳ መሰናዷችን ደግሞ የተለያዩ ሰዎችን በመጋበዝ የሁሉም ልምዳቸውን ተሞክሯቸውን፣ ሀሳብ እውቀታቸውን ያጋሩናል። እንግዲህ የዛሬ እንግዳችን ደራሲ አየለ ገብረ ጻዲቅ ይባላሉ። እንግዲህ ደራሲ አየለ ገብረ ጻዲቅ የቀድሞ የኢትዮጵያ ሰራዊት አባል ሆኖ በተለይ ኤርትራ ውስጥ በጣም ረጅም ዓመት ሀገርን ሲጠብቁ የኖሩ ታላቅ ተጋድሎ የፈጸሙ ናቸው። ከዛ ባለፈ ደግሞ በዛ በነበራቸው ቆይታ ላይ እውነተኛ የልቦለድ ጽፈዋል። የተረሱ ጀግኖች በሚል አንድ ትልቅ ልቦለድ ጽፈዋል እና ይህንን እንግዲህ በጣም ቆንጆ መጽሐፍ ነው። ኤርትራ የነበራቸውን የፍቅር ታሪክ፣ የፖለቲካ የሰራዊቱ መስዋዕትነት አጠቃላይ ሀገርና ድንበርን ከመጠበቅ ባሻገር የታዘቡትን ታሪካዊ ልቦለድ የተረሱ ጀግኖች በሚል 2014 ላይ ለንባብ በቅቷል። እንግዲህ ከተሞክሯቸው ባለፈ ደግሞ የባህር በር ጥያቄንም አብረን ከዚሁ ጋር ቅርበት ስላላቸው እሱንም እያዋወግን ቆይታ እናደርጋለን። እንግዳችን ስለሆኑ ደራሲ አየር ገብረ ጻሪ ከልብ አመሰግናለን። እንደው አሁን በሌላ የመንግስት ኃላፊነት ነው ያሉት፣ ረጅም ዓመት ግን ኤርትራ ነበሩና በምልሰት እስኪ የውትድርና ህይወት እናስታውስ። እስኪ ኤርትራ እንዴት ነበር ቆይታው? ምን ይመስላል? 1974 በቀይ ኮከብ ዘመቻ ጊዜ ነበር የገባሁትና እርግጠኛ ነኝ በዛን ጊዜ በጣም ወጣት 17 ዓመት እድሜ ላይ ያለው ነው የገባሁትና እዛ ቆይታዬ 13 ዓመታት እስከ 1983 እዛ ነበርኩኝና፣ በዛ ቆይታ እንግዲህ ብዙ ነገር አይቻለው፣ ኢትዮጵያዊነትን አይቻለው፣ በዛ ስፍራ ላይ ፍቅርን አይቻለው የሰራዊቱን ጀግንነት አይቻለሁ። ቀይ ባህር ደግሞ የራሳችን መሆኑ ተጉዣበት፣ በጀልባ ላይ ተጉዣበት አይቻለሁ። ሁሉን ነገር ያየሁባት እና በመጨረሻም ደግሞ እስከ ፍጻሜ ያለውን ሂደት በሙሉ ያየሁበት ምድር ናት እና እንግዲህ ምናልባት ሰፋ ያለው ሀሳቡ በዚህ መጽሐፌ ውስጥ በሰፊ የተተረከ ስለሆነ ማንበብ እድል የሚያገኝ ሰው ማንበብ ይችላልና እውነተኛ ታሪክ ሁኔታ ኢትዮጵያዊነት እውነተኛ የኢትዮጵያ ምድር መሆኗን የሚያወሱ በርካታ ነገሮች ምናልባት አው ቀደም ብዬም ለማስታወቅ ሞክር ያለው የተረሱ ጀግኖች በሚል ታሪካዊ ልቦለድ ነው። እንግዲህ 2014 ነው የታተመው። የኢትዮጵያ ባንዲራም አለው፣ ወታደር አለ። አጠቃላይ እስኪ ስለዚህ መጽሐፍ ምንድን ነው እውነተኛ ታሪካዊ ልቦለድ የሚያደርገው? ኤርትራ ላይ ነው መቼቱ እዛ ነው። የፍቅር ታሪክም አለው፣ የጀግንነትም አለው። በተለይ ሀገርን በማስጠበቅ ረገድ ያሉ ተሞክሮች ያሉበት ነው። ይሄ እንግዲህ ስናነሳ አንድ ላይም ደግሞ ምጽዋላ ለመስጠት የተከፈለ መስዋዕትነት አለ። አይ ምጽዋ የሚል መጽሐፍም ሌሎች መጽሐፎችም ተጽፏል እና ይሄን መጽሐፍ እስኪ በደንብ አድርገው ታሪኩ ምን እንደሆነ ያስረዱኝ። በዚህ መጽሐፍ ውስጥ የተካተተው በዛ ያየሁትን በተጨባጭ ያየሁትን ነገር ነው የጻፍኩትና ኤርትራ ውስጥ በመጀመሪያ ያ ሁሉ ወጣት ያ ሁሉ ሰራዊት ወደ ኤርትራ ሄደ ነው 1974 እስከ 75 ይሳካል ተብሎ በመንግስት በወቅቱ በነበረው መንግስት የታወጀው ቀይ ኮከብ ሁለ ገብ ዘመቻ በሚል ያንን ተሳትፈን በልባችን የነበረው ኤርትራ ነጻ አውጥተን አንዲት ኢትዮጵያ ከቃሮራ እስከ ሞያሌ ድረስ ያለው የኢትዮጵያ ግዛት ለማስከበር ነው። ይህንን ዝም ብለን አይደለም፣ አባቶቻችን ታሪክ ተነግሮን አንብበን በትምህርት ቤት በተማርነው መሰረት ድንበሯ ስለሚቆጭን ዳር ድንበሯ ስለሚቆጭን። ይህም አባቶቻችን ለእኛ የተቆረጠ ሀገር አደለም የመሰጡንና፣ እኛን ደግሞ በእኛ ዘመን በወጣትነታችን አባቶቻችን የከፈሉትን መስዋዕት ከፍለን ድንበሯን አስከብረን እንመጣልን በሚል ሂሳቤ ነበረ የተጓዝነው እና ነገር ግን እንደ አሰብነው አይደለም። ስውር ሰንሰለቶች ነበሩ። በሰራዊቱ በኩል በወኔ በኩል ሰራዊቱ አንዲት ወዶ ፈቅዶ ፈንጂ ላይ እየተንከባለለ እኔ ሞቼ ወንድሜ አልፈ ተራራውን ያዝ ያን ምሽግ ያዝ የሚል ሰራዊት ነበር። ይሄ ደግሞ ልቦለድ ሳይሆን በተጨባጭ የሆነ ነው። ፈቅዶ ወዶ ነፍሱን የሚሰጥ ምናልባት እስካሁን ባለው ሁኔታ እኔ እንጃ የትኛውም አገር ታሪክ ውስጥ ብዙ ሊኖር ይችላል። ግን ወዶ ፈቅዶ ራሱን አሰውቶ ኢትዮጵያን ለማኖር የቆረጠ ሰራዊት አባል ነበርኩኝ። በዚህ ደግሞ ኩራት ይሰማኛል። ነገር ግን ቅድም እንዳልኩት ፈርጀ ብዙ የሆኑ አሻጥሮች ስለነበሩ፣ ጡንቻም ስለነበራቸው፣ ገንዘብ ስለነበራቸው፣ ዶላር ስለነበረ ትላልቅ ሊባሉ የሚችሉ ወሳኝ ቦታ ያሉ ሰዎችን በመያዝ ሰራዊቱ ቀለብ እንዲያጣ፣ ሰራዊቱ ጥይት እንዲያጣ፣ ሰራዊቱ መሳሪያ እንዲያጣ በማድረግ እንዲበሳጭ በማድረግ ሰንሰለታማ ተንኮል የተሰራበት ምክንያት ቀይ ኮከብ ሊሳካ አልቻለም። በመጨረሻም ያው እኛ እዛ መቆየት የቻልነው እስከ 1983 ነው። ያ ሆኖ ወጣን እንጂ የሰራዊቱ ሁኔታ ይሄን ይመስላል። መጽሐፉ ደግሞ ይሄንን ሁሉ ታሪክ ይዟል። ይህን ሁሉ ታሪክ ይዟል። ከታሪኩ ውስጥ እንዶ አንድ ለተመልካቾቻችን መናገር የሚፈልገው በተለይ ምዕራፍ 14 ላይ የናቅፋ መብረቆች የሚል ይሄ ልዩ ሰራዊቶች ተመልምለው ሰላሳ የሚሆኑ ምርጥ ከወታደራዊ መሀንዲሶች የተውጣጣ ፈንጂ መሀንዲሶች የተውጣጣ ኮማንዶዎች የተውጣጣ አዛዦች የተውጣጣ አልሞ ተኳሾች የተውጣጣ በቁጥራቸው ሰላሳ የሚሆኑ ናቅፋን በር ለመያዝ ተመልምለው የኢትዮጵያን ባንዲራ ላይ ደማቸውን አንጠባጥቦ ይህን ወስደን ተክለን ኢትዮጵያን ሕዝብ ደስ እናሰኛለን ብሎ የወጡ ታሪካቸው እዚህ ተጽፏል። ከዘመቻ መኮንኑ ትእዛዝ ተሰጥቷቸው ለሊት ተጉዞ እዛ አይታለፍም የተባለውን ፈንጂ አጋይቶ እንዳውም ያን ለማሳለፍ ቅድም የጠቀስኩት በፈንጂ ላይ ፋቀደው እኔ ታንከባለየ መሃል ላይ በእኛ ወታደሮችና በጠላት ወታደሮች መካከል የነበረውን ፈንጂ ድንበር ሶስት ወታደሮች ተንከባለውበት በነሱ ላይ ፈንድቶ፣ ሌሎች ሄደው ያም ወሳኝ 50 ካሊበር የተጠመደበትን ጉሮ የተቆረጠ ተኳሽ ያለበትን በመሆኑ አጋይቶ ያን ይዘው ያሉትን የኢትዮጵያን ባንዲራ እዚህ መጽሐፌ ላይ የሚታዩት ባንዲራ ዝም ብሎ የተቀመጠ አይደለም፣ ናቅፋ አናት ላይ ተተክሏል። ነገር ግን በጣም የሚያሳዝነው ያ ከተያዘ በኋላ ጠላት ከአራቱም አቅጣጫ መጥተው ተኮሰባቸው፣ ግን ሁሉንም እየረፈረፉ ቆዩ። ምን የሚል ትእዛዝ መጣ? ለቃችሁ ውረዱ። ምክንያት ሲባል ብቻችሁን ቀለም ማቅረቢያ ቦታ ስለሌለ ለቃችሁ ውረዱ ተባለ። ነገር ግን ለቀን አንወርድም፣ ኢትዮጵያን ባንዲራ ሰቅለን እዙ እንጠፋታለን ብለው ሰላሳውም ወሳት የሆኑበት ታሪክ የማይረሳ ታሪክ አለ። ይሄ ታሪክ ምዕራፍ 14 ናቅፋ መብረቆች ልዩ ተልእኮ የሚል ርዕስ ተሰጥቶ ተጽፎ ይገኛልና ደራሲ አየለ የተረሱ ጀግኖች አሁን መታወሻቸው ጊዜ የደረሰ ይመስለኛል። የባህር በር ጥያቄ ሲነሳ ማለት ነው። አሰብ አይታሰብም። አሰብ የኢትዮጵያ አካል ነው። ወደ መጽዋ ከመሄዳችን በፊት አሰብ በቀድሞ መንግስት ጊዜ አሰብ ራሷን የቻለች ራስ ገዝ ናት። ኤርትራ ራሱን የቻለ ራስ ገዝ ነው። ኤርትራና አሰብን ማገናኘት የሚቻል አይደለም። ስለዚህ ምጽዋም የራሳችን ሀብት ናት እና ምጽዋ እነ ዶጋሊ እነ አሉላ አባነጋው መሥዋዕት የከፈሉበት ታሪክ እያነበብን ነው። እኛ የዛ እሳቸው የተዋጉበትን ቦታ ረግጠን እጅግ ኩራት እየተሰማን ምጽዋን እያስከበር ነው የቆየንበት ሁኔታ ነው ያለውና እዛ የነበረው ሰራዊትም እምነት ይኸው ነበር እና በመጨረሻም ቅድም በነገርኳችሁ ስውር ሰንሰለት አማካኝነት በሴራ አማካኝነት ከሀገር ቤት እስከ ተለያዩ አረብ ሀገሮች በተሰናሰለው ታሪካዊ ጠላቶቻችን እጅ ያለበት ከመሆኑ የተነሳ ሰራዊቱ ሊቋቋመ በማይችል መልኩ ታላቅ መስራት እየተከፈለ መሸሻም ቦታ የለም። ስለዚህ አባታቻችን የሞቱበት ባህር ነው ብሎ ከዋና አዛዡ ከጀናል ተሾመ ጀምሮ ራሳቸውን አ ደማቸውን ከቀይ ባህር ጋር ቀላቅሎ የተሰውበት ነው። እጅግ በጣም ብዙ ዋጋ የተከፈለበት ነው። ዋጋ የምትከፍለው እኮ የራሲ ለሆነ ጉዳይ እንጂ ሳውዲ አረቢያ ሄደን ዋጋ፣ ሱዳን ሄደን ዋጋ አልከፈል፣ የመን ሄደን ዋጋ አልከፍል። የኢትዮጵያ አካል ስለነበረ ዋጋ ይከፈል ነው። ለዛ ነው ደስ እያለው ነው ዋጋ ይከፈለው ነገ የኢትዮጵያ አካል ይሆናል ድንበር ላይ ብሎ አጽሙ ድንበር ላይ የተከለ ወዘዛ እና ቃል ሊገልጾ የማይችል ታላቅ መስዋዕትነት የተከፈለበት በት ነው። ምጽዋ ወደ አሰብ ከመጣ ግን አሰብ እኮ የራሳችን የራሳችን እኮ ነው። ስለዚህ የራሳችን እንዴት እንደተወሰደ ራሱ እንደልሚ ነው የሚታይ። አንደኛ ራሱን የቻለ ራስ ገዝ ነው። አፋሮች ብቻ ሌላ ያልተቀላቀለበት ያለበት ነው። ስለዚህ የአሻጥሩ ቅድመ ጠቀስኩ ሁሉ አሻጥር ሰንሰለት ውጤት ነው። እንደ አጠቃላይ እንግዲህ ብዙ መስዋዕትነት ከፍላችኋል። ኢትዮጵያ ባህር በር እንዲኖራት ወይም የራሷን ባህር በር አስጠብቃ ለመቀጠል ብዙ መስዋዕትነት ተከፍሏል። በተከፈለው መስዋዕትነት ልክ ግን ያው ስራ ሲቀየር ማለት ነው እናንተ የኢትዮጵያ ሰራዊት ናችሁ። ስራ ሲቀየር ግን አተናል ባልታወቀ ምክንያት ማለት ነው፣ ፍትሃዊ ባልሆነ መልኩ ምን ይሰማውታል? እኔ በቦታው ስለነበርኩ መስዋዕት የከፈሉ ወንድሞቼን ደማቸውን ሐኪም ባይዘወይ ሐኪምም ስለነበርኩኝ እዛው ነፍሳቸው የወጣ መስዋዕት ደስ እያላቸው የተሰዉት ወገኖቼንም እንደገናም የቆሰሉ ወገኖቼን እያከምኩ የመጣሁበት ደማ ስነካ ያየው በአይኔ በብረቶ ያየው ስለሆነ ይሄን ነገር ስመጣ እጅግ በጣም ነው ደስ የሚለኝ፣ እጅግ በጣም ስለዚህ ይሄን አሁን የተነሳው ጉዳይ አሁን ህዝቡ ውስጥ እየገባ ያለው ጉዳይ የማንም ጉዳይ ሳይሆን የኛ የኢትዮጵያ ህዝብ ጉዳይ ነው። በነገራችን ላይ እኛ ይህንን መሀል ሀገርን ለቀን ስንሄድ ኢትዮጵያን ህዝብ ወክለን ነው የሄድነው። ደስ እያለን ነው ሄድ ነው። እና ስለዚህ አሁን መነሳቱ ይሄ ነገር አሁን ትልቅ አጀንዳ ሆኖ መነሳቱ አግባብና ጊዜ ሆኖ ሁላችንም ልብ ውስጥ ታፍኖ እየተቀጣጠለ ያለን ጉዳይ ነው። ክቡር ጠቅላይ ሚኒስትራችን ይህን ያነሱትና በቦታው እንደነበረ ሰው እጅግ በጣም ቃል ያጥረኛል ይህን ለመግለጽና እኔንን ለማየት እጓጓለሁ። እኔን የተኩ ወጣት የመከላከያ አባሎቻችን ይህ ውስጣቸው አለ ብዬ እገምታለሁ። ቻችን በመከታተል ላይ ያላችሁት ከደቡብ ቴሌቪዥን የዘጋጀ የሚቀርብላችሁ የእንግዳ መሰናዷችን ነው። የዛሬ እንግዳችን ደራሲ አየለ ገብረ ጻድቅ ይባላሉ። የተረሱ ጀግኖች የሚል በቀድሞ የኢትዮጵያ ሰራዊት አባል ነበሩ። ስለዚህ እዛ ጋር ኤርትራ ላይ የነበረውን ታሪክ ፍቅር አለው ጀግንነት አለው የተከፈለ መስዋዕትነት አጠቃላይ ማለት ነው ሀገርን በዚህ መጽሐፍ ውስጥ ታያላችሁ ብዬ ተስፋ አድርጋለሁ። ከመጻፉ ጋር አገናኝተን እንግዲህ ኢትዮጵያ ከቅርብ ጊዜ ወዲህ ጠቅላይ ሚኒስትር አብይ አህመድ በእሳቸው ተነሳሽነት የባህር በር ይገባታል፣ ፍትሃዊ፣ ሰላማዊ፣ በትብብር መንፈስ በጋራ ተጠቃሚነት የሚል አጀንዳ ተፈጥሮ በተገቢ መልኩ ማለት በዲፕሎማሲና በሰላም ለማግኘት ጥረቶች የተካሄዱ ነው እና ይሄ ይሹ መነሳቱ በአሁኑ ጊዜ እንዴት ያዩታል? ይሄ ወቅቱ ሰው ብቻ ሳይሆን አምላክም እራሱ ያመጣው ይመስለኛል። ይሄ ወቅቱን የወንድሞቻችን የአባቶቻችን ደም በከንቱ ፈሶ እንዳልቀረ ማሳያ ነው በሁላችንም ልብ ታፍኖ የነበረውን ነው ክብር ጠቅላይ ሚኒስትራችን ያነሱት መብት ብቻ ሳይሆን ሀብታችን ነው እየጠየቅና ያለ ነው ንብረታችን ነው እየጠየቅና ያለ ባለቤትነታችን እየጠየቅና ያለ ይህን ያላወቀ ካለ ታሪክን ማንበብ ይችላል በሺዎች የሚቆጠር ታሪክ እንዳውም ከቀይ ባህር ባሻገርም የኢትዮጵያ ምድር እንደነበረ እናውቃለን ዛሬ ያንን እንመኛለን ሳይሆን በእጃችን ያለውን አይናችን እያልየ የተወሰደው ነገር አግባብነት የሌለው የዓለም ሕዝብ የሚረዳው ማንም ጤነኛ አይምሮ ያለው የሚረዳው ነው። የኢትዮጵያ አንድ ጥሩ ሀብት ነው። ድም ለመጥቀስ ሞክር ያለው ራስ ገዝ ናት። ዓሰብ ራስ ገዝ ናት። ራስ ገዝ የሆነችው እንደገናም የኢትዮጵያ ሀብት የፈሰሰባት ነዳጅ ማጣሪያ የኢትዮጵያ ሀብት የፈሰሰባትና ከፍታ ንብረት የነበረበት ሀብት ነውና ይሄ መነሳቱ ተገቢና ተገቢ ነው። በተለይም ደግሞ ደም ሳይፈስ ጦርነት ሳይፈስ በተቻለ መጠን ዲፕሎማሲያዊ በሆነ መልኩ ንብረታችን ቢመለስ ተገቢና ተገቢ ነው ብዬ ነው ማምን። ከዚሁ ጋር ገናኝተን እንዲ በተለይ የባህር በር ጥያቄ ከብሔራዊ ጥቅምና ከብሔራዊ ደህንነት አንጻር ሊያስገኝልን የሚችለው ነገር ምንድን ነው? ፋይዳውን እስኪ በዚህ አንጻር እንየው። አሁን አንዳንድ ሰዎች የባህር በር ጥያቄያችንን ፖለቲካ ያደርጉታል። ሌላው ደግሞ ሀገራዊ ነው የሀገር ብሔራዊ ጥቅም ነው፣ የሀገር ደህንነት ማስጠበቂያ ነው የሚል ነገር አለ። ይህን እንዴት ማስታረቅ ይቻላል? ከፖለቲካ ጋር የምናገናኘው አይደለም። ይሄ ከብሔራዊ ጥቅማችን ጋር የምናገናኘው ነው። ቅድም የገለጽኩላችሁ ሰፋ ያለው የአባቶቻችን ታሪክ መስዋዕትነት የከፈሉበት ዳር ድንበሩን አስጠብቀው የቆዩበት ታሪክ ነው። በእኛ እጅ ላይ መጥቶ በእንዲህ አይነት ሁኔታ መደምደሙ በጣም ያስቆጭ ስለዚህ ይሄ ብሔራዊ ጥቅምና ብሔራዊ ደህንነት ጋር ቀጥታ የሚያያዝ ጉዳይ ነው። እንዴት ነው የሚያያዘው? ከዚህ በፊት እንግዲህ ባህር በር ከሌላት አንዲት ሀገር በቀላሉ ለጠላት ጥቃት ሊጋለጥ ይችላል። መሀል ሀገር ያለውም ሕልውና ራሱን ሊያከትም ይችላል። ከድህነት ለመውጣት የምናደርገው ጥረታችንም ሊያቀጭጨው ይችላል። እንደገና በሀገር ውስጥ የሚኖረው ኢምፖርት፣ ኤክስፖርት ማሳለጡ ጉዳይ እያለን ከባህር በር በጥቂት ኪሎ ሜትሮች ውስጥ ሆነን እንደገና መቶ ሰላሳ ና ከዛ በላይ የሆነ ህዝብ ይዘን እንደዚህ ታፍነው መቆየቱ አግባብነት የለው አግባብነት ስለሌለው እየጠየቅን ያለነው ደግሞ የራሳችን መብት ስለሆነ የማንንም ስላልሆነ ይሄ ከፖለቲካ ጋር የሚያገናኘው አይደለም ከሀገር ደህንነት ጋር ከሉዓላዊነት ጋር ተያይዞ ከህዝብ ጥቅም ጋር ተያይዞ 130 ሚሊዮን ህዝብ ጥቅም ጋር ተያይዞ ነው መታየት ያለበት እንጂ በፍጹም ከፖለቲካ ጋር የሚያገናኘው ነገር የለም፣ የሚል ሀሳብ ነው። ማንም ሀገር ወዳድ የሆነ ጉዳይ የጋራ የሆነ ትርክት ሊኖረን ይገባል። አሁን በአባይ ጉዳይ ላይ ብዙዎቻችን ኦልሞስት ሁሉም ኢትዮጵያዊ ይስማማል። በባህር በር ጥያቄ ላይም በሰላማዊ ና በዲፕሎማሲ ማሳካት ከተቻለ መደገፍ ይጠበቃል እንደ ኢትዮጵያ ብዬ አስባለሁ ና ልክ ህዳሴውን በጋራ ሆነን እንዳሸነፍን የባህር በር ጥያቄም ጉዳያችን ጉዳይ ነው፣ ሁኖ እንድናሸንፍ ካሸነፍን ደግሞ የሚመጣ ኢትዮጵያን ደግሞ ማለት ነው የሚጨምርላት ብዙ ነገር አለ እና ከዚህ አንጻር እንዴት ያዩታል? እንዲሁ አሁን ከኢምፖርት ኤክስፖርት ጀምሮ አጠቃላይ ማለት በቀጠናው በምስራቅ አፍሪካ ላይ ሊኖራት የሚችለው የራሷ ተጽዕኖ አለ፣ በጎ ተጽዕኖ ማለት ነው። እንዴት ያዩታል? የህዳሴ ግድባችንን አሁን የተወለዱ ወጣት ልጆች ጭምር ያውቃል። እያንዳንዱ ኢትዮጵያዊ አሮግት፣ ሽማግሌ፣ ወጣት፣ ጎልማሳ ሳይል ሁሉም ኢትዮጵያዊ ከመቀነቱ እየፈታ ጉልት ቸርቻሮ ጭምር አሻራን ያኖረችበት ሁላችን በስስት ዓይን የምናየው ተመርቆ በዓይናችን ማየት ይችላል። ይሄ ነው ኢትዮጵያዊነት። ኢትዮጵያዊነትን በተግባር ሁሉም ከሰሜን ሳይል ደቡብ ሳይል ምዕራብ፣ ምስራቅ፣ መሀል ሳይል ሁሉም ኮንትሪቢዩት ያደረገበት እውን ሆኖ ማየታችን ኩራት ይሰማል። እኛ ብቻ ሳይሆን አፍሪካውያን የኢትዮጵያን ትብብር በልዩ ልዩ ተጽዕኖ ሳይገቱ በራሳቸው ጉልበት ይህን የሚያክል ግዙፍ ከአፍሪካ አንደኛ የሆነ ግድብ ጨረሱ የሚለው ታሪክ እየጻፉ ናቸው። በተመሳሳይ ሁኔታ ማንም ኢትዮጵያዊ ቀጥሎ ባህር በር ሊኖረን ይገባል ብሎ ቁጭት ሊኖረው ይገባል። ደግሞ እየጠየቅን ያለ ነው የሌላ ሳይሆን የራሳችን አባቶቻችን አያቶቻችን ትተውልን የሁላችሁ ብሎ ሰጡንን የተነጠቅነውን የተወሰድነውን መልሱልን እያልናለን። ለዚህ ጉዳይ ሁሉም መዝመት ላይ ሊጠበቅበት ይችላል። በውጭ አገር ሚኖር ባለሀብት፣ ዲያስፖራ፣ በሀገር ውስጥ ያለው ተማሪ፣ አስተማሪ፣ ቢሊዩን፣ መንግስት፣ ሰራተኛ ልክ ለህዳሴ ግድብ ድጋፍ እንዳደረግ ነው። ይህን በር ባህር ራሳችን የራሳችን ድረስ ሀሳቡን መደገፍ ባሉበት የሚችለውን ኮንትሪቢዩት ማድረግ ይጠበቅበታል። ሁሉም ሊተባበር ይገባል። በተቻለ መጠን በሰላማዊና በዲፕሎማሲያዊ አካሄድ ተግባራዊ እንዲሆን የራሱን ድርሻ ሊወጣ ይገባል። ጸሐፊም በብዕሩ፣ ተማሪም በትምህርት ቤት፣ በልዩ ልዩ ኪነ ጥበቡም በልዩ ልዩ መንገድ ሰላማዊ በሆነ መንገድ ይሄ እስከሚመጣ ድረስ ልክ ለህዳሴው እስከሚያልቅ ድረስ እንደተጋ ነው ሁሉ ይሄም ተግባራዊ እስከሚሆን ድረስ መትጋት ከሁሉም ኢትዮጵያ ይጠበቃል ብዬ ነው። አሁን ብዙ ጊዜ ስለ ባህር በር ከዚህ በፊት ጉዳያችን ጉዳይ ነው ብለን አናወራም፣ ሚዲያውም አይወራውም፣ ትምህርት ቤቱም አያወራውም፣ እንዲሁ ፖለቲከኞቹም አያወርቱምና ጠቅላይ ሚኒስትር አብይ አህመድ ናቸው እንግዲህ አሁን ጉዳዩን ጉዳይ አድርገው በሰላማዊ እና በዲፕሎማሲ መንገድ የባህር በር ይገባናል፣ በጋራ ተጠቃሚነት ማረጋገጥ እንችላለን የሚለው ማለት ነው። እንዲው የባህር በር ባለቤት መሆን የሚያስገኝልን ነገር ምንድን ነው? ፖለቲካ ጥቅም አለው፣ ኢኮኖሚ ጥቅም አለው፣ በጣም ብዙ ነገር ሚሊታሪ ስትራቴጂም ነው ደግሞ የባህር በር እና እንዲው ከእርሶ እይት አንጻር እንዴት ነው የሚገለጸው? ይሄ ዘርፌ ብዙ ፈርጀ ብዙ ጥቅም አለው። አንደኛ ባህር በር ሲኖረን እኛ ደግሞ ያልፈረሰ ባህር ኃይል አለን። አንደኛ ባህር ቤዝ ይኖረናል፣ ሁለተኛ ከልዩ ልዩ አቅጣጫ መጥተው ባህር በር ቤዝ አድርገው የተቀመጡ ከሌላ ከርቀት መጥተው የተቀመጡ አጠገባችን ጎረቤታችን አሉ። እኛ ግን በ60 ኪሎ ሜትር ርቀት ላይ ሆነን ባህር ኃይላችን ቤዝ እንዳደርግ ተከልክለን ነው ያለ ነው እና የራሳችን ባህር ኃይል ይኖረናል የራሳችን ባህር ደግሞ ለአገራችን ብቻ ሳይሆን ለምስራቅ አፍሪካ አሸባሪዎች ሊመጡ ይችላሉ። በእኛ በኩል በሰላማዊ መንገድ የሚተላለፉ ንግድ ማሳለጦች አሉ። ያንን ለማስከበር ከሁሉም በላይ ደግሞ የኢትዮጵያን ጥቅም ለማስከበር ባህር ኃይል ያስፈልገናል። ምድር ኃይል እንዳለን ሁሉ አየር ኃይል እንዳለን ሁሉ ባህር ኃይልም ያስፈልገናል እና ስለዚህ በዓለም ላይ በምስራቅ አፍሪካ ብሎም በአፍሪካ ተጽዕኖ ፈጣሪ አገር ሆነ መውጣት ካለባት ባህር በር ሊኖራት ይገባል። እንግዲህ ከደራሲ አየለ ገብረ ጸድጋ ነው የተረሱ ጀግኖችን መነሻ አድርገን አጠቃላይ ደግሞ ተሞክሮ ልምዱን የባህር በር አሁን ደግሞ ሀገራችን ጉዳይ ጉዳይ ነው ብላ እየተወያየችበት አንዳንዴ የባህር በር ጉዳይ ባለፉት ሰላሳ ዓመት ያጣንበትን ምክንያት ብዙዎቹን ያስቆጫል። ስርዓቱም በፊት የነበረው ስርዓቱም ትኩረት አለመስጠት ፕላስ ደግሞ በጉዳያችን ጉዳይ አድርገን እንዳናወራም ተደርገናል የሚል ነገር አለ። ይሄ ጉዳይ አሁን ተነስቷል። ከዚህ በኋላ የባህር በር ጉዳይ እያንዳንዱ ትውልድ በቤተሰብ፣ በትምህርት ቤት፣ በሚዲያዎች እንዴት መደረግ አለበት ይህንን ማለት ነው። ከዚህ ይጀምራል ሀሳቡ ነው። ይሄ ጉዳይ እኛ የጀመር ነው አይደለም። በፊት የነበረንን ነው እየጠየቅን ያለ ነው። አባቶቻችን ዛሬ በህይወት የሌሉ በዛ ስፍራ ያንን የኢትዮጵያን ድንበር ለማስከበር ዋጋ የከፈሉ አጽማቸው በዛ ድንበር ላይ ያለ ቀይ ባህር ውስጥ ያለ አጽሙ ራሱ ይጠይቀናል። አጽሙ ነው የሚጠይቀው። አፍ አውጥቶ ይጠይቃል። ታሪክ ይጠይቃል። ተጽፏል። በዚህ መጽሐፍ ውስጥ ተጽፏል። ሌሎችም ጸሐፍት ጽፈውታል። ይህንን የማስመለስ ጉዳይ ነው። ይህንን ደግሞ ሁሉም ዜጋ የራሴ ቢሮ ጸሐፊውን ሊጽፍ ይገባል። ከያንም ሊከይንበት ይገባል። ገጣሚው ሊገጥምበት ይገባል። መንቢሩም በሚገባ ይሄ የሌሎች መብት ሳይሆን የኢትዮጵያውያንን በሚችል ሁሉ ኮንትሪቢዩት ማድረግ መቻል አለብን። መንግስታችን የጀመረውን ደግሞ ይህን ዘመቻ በኃይል ሳይሆን በዲፕሎማሲ መንገድ፣ በሰላማዊ መንገድ መሆኑን ልናበስርን ይገባል። አሁን ዘመኑ እንደኛ እንደ ድሮ አይደለም። ሶሻል ሚዲያ አለ። ማንም ሰው መጻፍ ይችላል። ግን ስንጽፍ ኢትዮጵያውያን ሕዳሴው ላይ ያሳየነውን አይነት ኃላፊነት በተሞላበት ሌላውን አገር እየጠቀስን ሳይሆን የእኛን እየጠየቅን ኃላፊነት በሚሰማ መልኩ ማለቱ በጣም ይገልጠዋል። እውነቱን ማሳወቅ ነው። እየጠየቅን ያለነው ተቀጥላ ሰተን ሳይሆን ያጣንበትን መንገድ ምናልባት አሁን የተወለዱ ልጆች ብዙም ላቁ ይችላሉ። እኛ እናውቃለን። ይሄ መነገር አለበት። ስለዚህ በተቻለ መጠን በዚህ መልኩ ተግባራዊ መሆን አለበት። ሁሉም አስተዋጽኦ ሊያደርግበት ይገባል የሚል ጽኑ እምነት አለ። በተረሱ ጀግኖችም በአነሳን በባህር በር ጉዳይም ተጨማሪ ያሰብካል። ይሄ የተረሱ ጀግኖች መጽሐፍ፣ ቅድም አንተም ገልጸዋልና ምናልባት ያነበበ ሰው ነው የሚረዳው እና ተመልካቾቻችን ይህን መጽሐፍ አግኝቶ ቢያነቡት ይጠቀማሉ በመላው ኢትዮጵያ ያሉ በዚህ አጋጣሚ ኢትዮጵያን በአሁኑ ሰዓት ከኛ ተረክቦ ኢትዮጵያን እያስከበሩ ያሉ መከላከያ ኃይል አባላትን የኢትዮጵያን አየር ኃይል አሁን እየታጠቀ ስላለው የኢትዮጵያን ባህር ኃይል የኢትዮጵያን ምድር ኃይል በአጠቃላይ የኢትዮጵያን ዲፌንስ በጣም ላደንቅ እፈልጋለሁ። በርቱ። እውነት አርማዎቻችን አንስታችኋል፣ እና እኛ አባቶቻችሁም ደግሞ ከጀርባቸው አለን ጀምረውን ማለት ለማስተላለፍ ነው። ከደራሲ አየለ ገብረ ጻዲቃ የተረሱ ጀግኖች የሚል በ2014 የታተመ መጽሐፍ ነው ይሄ። እንግዲህ ባለፉት ከ74 ጀምሮ ኤርትራ ላይ የነበረውን ተጋድሎውን ፍቅርን፣ ጀግንነትን፣ መስዋዕትነትንና የሀገር ፍቅርን አጠቃላይ ማለት ነው አብሮ ያካተተ መጽሐፍ ነው። በጣም ስነ ጽሁፉም በጣም ቆንጆ ነው። ብታነቡት አብሳሽ ታትርፋላችሁ። በተለይ በተለይ አሁን የባህር በር ጉዳይ ሲነሳ ነው ስለ ኤርትራም ብዙቻችን ማሰብ ፈለግ የጀመር ነው፣ እና በዚህ ታሪክ ውስጥ ያለፉ ሰዎች ማን ይናገር የነበረ እንዲሉ ደራሲ አየለ ገብረ ጻዲቅ ከልምዱ ከተሞክሮ ከከፈሉ መስዋዕትነት አንጻር የባህር በር ይገባናል ተፈጥሯዊ ነው የሚለውንም ሀሳብ ጨምሮበት ቆይታ አደረግን። ከደራሲ አየለ ገብረ ጻዲቅ ጋር የነበረውን ቆይታ ይህን መስል ነበር። ሳምንት በሌላ እንግዳ እስከምንገናኝ ድረስ ስለነበረን ቆይታ ሁሉ ከልብ ከልብ እናመሰግናለን። እንግዳችን ከልብ እናመሰግናለን። ጥሪያችንን አክብረህ ሀሳብህን፣ ልምድህን ውከትን ስላጋራህን ከልብ እያመሰገንኩኝ ሳምንት በሌላ እንግዳ እንገናኛለን። ጤና ይስጥልን።